ሰላም ሰላም፣ ጤና ይስጥልን ውድ የዩቲብ ተከታታይ በሰላት ተከታታይ ለሁለተኛ ጊዜ እንግዲህ ኔትወርክ የሀገራችን ኔትወርክ እና መብራት እንዲህ ወጣ ገባ ነው። ያንን የቅድሙን ትምህርት እንቀጥላለን። በተለይ ይሄ ግስ ትምህርት ምንድን ምንድን ነው፣ በተለይ ከሰብጀክት ቨርብ አግሪመንት የላይ ማለት ነው እና እሱን በተመለከተ እንትምላለን። ስለመጣችሁ አመሰግናለሁ። ላይክ ሸር በማድረግ እንድትተባብሩን ይጠይቃለሁ። ውዶች ቅድም ያው እንደተነጋገር ነው የኢትዮ ሴሜቲክ ወይም የግዕዝ ሴማዊ ፍጹም ሴማዊ እንደሆነ ከዚህም ደግሞ ደርጀት ልበል ፍጹም ሴማዊ ወይም በሌላ አባባል ከሴሜቲክ ጋር የሰብጀክት የቨርቭ የዚህ ሰብጀክት ቨርቭ አግሪመንቱ ተመሳሳይ ነው። እንደዚሁም ደግሞ የቮካብለሪ ወይም የቃላት ተመሳሳይነት አለው። የሲንታክስ ወይም የአገባብ ተመሳሳይነት አለው። ያ ማለት ግእዝ ከሌሎቹ ነን ኢትዮ ሴሜቲክ ከሆኑት ለምሳሌ ዊዝን አረቢክ ላንጎች ዊዝን ሂብሩ ላንጎች ዊዝን አካዲያን ላንጎጅ ኤንድ ሶ፣ ከሌሎች ከአካዲያን ከሂብሩ ከአረብኛ ጋር በእነዚህ ተመሳሳይ ነው። ለዛ ነው ፍጹም ሴማዊ የሚሆነው ማለት ነው። በቃላት ደረጃ እንደርኳችሁ በቮካብለሪ የማለት ቃላት ወይም ቮካብለሪ፣ በሲንታክስ ወይም በአገባብ፣ በሁሉም ተመሳሳይነት ያለው ቋንቋ ነው ማለት ነው ይሄ ቋንቋ ሰብጀክት ቨርቭ አግሪመንት ስንል የግዕዝ እንትን አቀማመጡ ከሁሉም ይገኛል። ያ ማለት ቨርቡ ወይም ግሱ ከመጀመሪያ ሊገኝ ይችላል፣ ከመካከለኛ ሊገኝ ይችላል፣ ከመጨረሻ ሊገኝ ይችላል፣ እንደዚሁም ሌሎች ቋንቋዎች። ነገር ግን በብዛት ወይም በተለይ ጥንታዊ የተጻፉት ብራናዎችን ስናይ ብዙ ጊዜ ከመጀመሪያ ላይ ነው የሚገኘው ማለት ነው። ከመጀመሪያ ላይ ለምሳሌ ሐነስኩ ሀነፀ ቤቶ መፀብህ በአፈ ሀገር አው በአፈ ሀገራይቱ ቢል ሀነፀ ነው ማለት ነው፣ ግሱ ስለዚህ ሀነፀ ቤቶ በአፍ ሀገራይቱ መፀብህ አለ መጀመሪያ ላይ ሆነ ማለት ነው። ብዙ የሌሎች የሰማያዊ ብርሃን እያመሰግናለኝ ወደት እግዚአብሔር ያክብርልኝ። እውነቱን ለመናገር ቅድም በስልክ የነበር የገባሁት በጣም አስቸገረኝና እንደገና አሁን ዋይፋይ ካለበት እጄ ነው። በጣም አድርጊ አመሰግናለሁ። እግዚአብሔር ያክብርልኝ የእኔ ወድህት። ስለዚህ ከስም ግሱ ብዙውን ጊዜ መጀመሪያ ሊሆን ይችላል፣ ነገር ግን ከመካከል ሊሆን ይችላል። አመሰግናለሁ። ቀለም እንደ አጥፍቶት ነው አንቺው እንዴት ለምንድ ለምንድን አጥፍቶት ነው። አመሰግናለሁ። የእኔ ወድህት አይደለም። ኦኬ ና እንዴ? አመሰግናለሁ። እና ቤተሰብ አድርጊኝ ይወድ በዚህ በዚህ ቤተሰብ አድርጊ። አመሰግናለሁ ብርሃንዬ። እንደዛ ሆኖ ነው ብርሃን ሚዲያ ኦኬ። ሚዲያዋን ዋን አረገወይና። አመሰግናለሁ። ስለዚህ አንድ የስልክ አንድ ስልክ ከአዶ ረጋት ነው። እሺ ታለም እሺ፣ አዶ አሁን ገብታ አለ። ያው ጥሩ እኔ በጣም አድርጌ አመሰግናለሁ። ቆየ ካረኩ መሰላል እሺ፣ እኔ አመሰግናለሁ። ስለዚህ ግሱ የግእዝ የአረፍተ ነገር አወቃቀር ግሱ ከመጀመሪያ ሊሆን ይችላል፣ ከመካከል ሊሆን ይችላል፣ ከመጨረሻ ሊሆን ይችላል። አዘ ቢግኒንግ አዘ ሚድል አደ ኤንድ ኦፍ ዘ ሰንተንስ ማለት ነው። ያ ማለት መጀመሪያ ላይ ሲሆን ደልኳቸው ሐነጽ መጸብህ ቤቶ በአፋገራይቱ ቢል፣ በእርሻው ፊትለፊት ወይም ከእርሻው ዳር ገበሬ ቤቱን ገነባ ወይም ሰራ ሊል ይችላል ማለት ነው። ሆረ አዊ ሀብ አሜሪካ ለምሳሌ ሆረ ናሁ ሆረ አዊ ሀብ አሜሪካ ከመያጥሪ መልበስ አሁ ከመያጥሪ ሰረገላ ሊሆን ይችላል፣ ወይም ከመይት ሚያር ትምህርተ አባቴ ወደ አሜሪካ ሄደ፣ ትምህርት ይማዛ አሁን። ስለዚህ መጀመሪያ ላይ ሆነ ማለት ነው። ይሄ ማለት መጀመሪያ ነው። ሌሎችም ሴማዊ ቋንቋዎች በተለይ ነ ኢትዮ ሴማዊ የሆኑ ቋንቋዎች ብዙ ጊዜ መጀመሪያ ላይ ነው ትን የሚያደርጉት ማለት ነው። መነሻቸው መጀመሪያ ላይ ይሆን ይችላል። ይህ ሲባል ግን መካከል ላይም ይሆናል ማለት ነው። መካከል ላይ ይሆናል፣ መጨረሻ ላይ ይሆናል፣ እናያዋለን። ታፍታ ባርግ እስኪ ሀይውቲ ሀይውቲ ሰላም ብያለሁ። ደህና ነሽ እህት ዓለም? እንኳን ደህና መጣሽልኝ። ለመጀመሪያ ጊዜ ነው ሀይውቲ ስትመጣ ሪሊ ቤተሰብ እንደሆን አውቃለሁኝ። በላይ አመሰግናለሁ እህት ዓለም ስለመጣሽ ደስ ብሎኛል። እግዚአብሔር ያክብርልኝ ክብር ይስጥልኝ። ምናልባት ከኋላ የሰው ልታዩት ትችላላችሁ። ያለሁት ቢሮ ላይ ላይ ነው ኦፊስ ላይ ነው። ስለዚህ አይል ሰይ ኤክስኪውዝ ስረይ ውሊታ አጀስመንት እያደረጉ ስለሆነ ስም ስለሆነ ላብ ክላስ ስለሆነ ያው ለቀረጻ ለጸጥታው ብዬ ነውና ያን እንድታሳይ ልታደርጉልኝ ነው። እንዴት ነ እግዚአብሔር ይመስገን። እፎ ሃለውኪ እኅትየ እንዴት ነሽ ማለት ነው በግእዝ። አሁን ያልኩት እፎ ሃለውኪ እንዴት አለሽ። እንኳን ደሐን መጻእኪ ሀበ ቤትየ እንኳን ወደ ቤቴ በሰላም መጣሽ ወይም እንኳን ደህና መጣሽ ማለት ነው። በልሳነ ግዕዝ ሲባኪ እህትዬ፣ ታብታብ አመሰግራ። እስኪ ታብታብ የልብ ቅርጿን ታብታብ አድርጉልኝ። እስኪ አዳድስ እንዲመጣ ማለት ነው። ጉድ ላይፍ ተንክ ዩ ቬሪ ማች ጉድ ላይፍ አመሰግናለሁ። አዳዲሶች አመሰግናለሁ። ላይክ እያደረጋችሁ ግቡ። አለሁልህ። እሺ፣ የታለም ኑሪልኝ። አመሰግናለሁ ስለመጣሽ ታብታብ አድርጉ እስኪ አዳዲስ አዳዲስ እንትን ምትሉ ታብታብ አድርጉ። እንትን ሰው እንዲመጣ ታብታብ አድርጉ። አዳዲሶች አዳዲስ ሰው እንዲመጣ ማለት ነው። ስለዚህ የግእዝ የእንትን አቀማመጥን ያልኳቸው በመጀመሪያ ሊሆን ይችላል፣ መካከል ሊሆን ይችላል፣ በመጨረሻ ሊሆን ይችላል። ያ ማለት ግን ብዙ ጊዜ መካከል ላይ ነው የሚሆነው ወይም የሚገኘው ማለት ነው። መካከል ላይ ነው የሚሆነው። ይህ ማለት ግሱ መጀመሪያ ሊሆን ይችላል፣ መጀመሪያ ነው የሚሆነው። ከዛ ቀጥሎ ደግሞ ስም ሊሆን ይችላል፣ ተሳቢ ሊሆን ይችላል፣ እንደየሁኔታው። ስለዚህ በዚህ እያ- እያለ ይቀጥላል። በመካከል ላይ ሲመጣ አበበ ሆረ፣ ኦር አበበ አጥረየ መልበሰ ምስያጠ መርካቶ ለምሳሌ አበበ አበበ አጥሬ መልበሰ ምስያጠ መርካቶ። መርካቶ ገበያ፣ አበበ ልብስ ገዛ። አያችሁ፣ አሁን ልብስ ገዛ ሲል ምስያጠ መርካቶ እንትን አለ ማለት ነው። ምንድን ነው፣ መካከል ላይ ሆነ ማለት ነው። አጥሬ አበበ አጥ አጥሬ የሚለው ግስ ነው። ግሱ ከመካከል ሆነ ማለት ነው። ብርሃን ሚዲያ አመሰግናለሁ። ሀዩቲ እያመሰግናለሁ ሁላችሁንም። እግዚአብሔር ያክብርልኝ። አጥሬ የመልበሰ የሚለው አጥሬ ግስ ነው ማሰሪያ አንቀጽ ነው ማለት ነው። ስለዚህ የማሰሪያ ማሰሪያ አንቀጹ ደግሞ መካከል ላይ ሆኗል ማለት ነው። እሱም ብቻ አይደለም። እኔ ውሃበተኒ ኦር ውሃበተኒ ጳኩሴማ ለመሳሀየ እናቴ ለመሳሀየ ዳቦ ሰጠችኝ። ስለ ውሃበተኒ መካከል ላይ ሆነ ማለት ነው። አነ አሀውር ሀበ ቤተ ክርስቲያን በበጽባሕ እኔ ወደ ቤተ በማለዳ ማለዳ ወደ ቤተ ክርስቲያን ሄዳለሁ። ስለዚህ መካከል ላይ የሆነ ማለት ነው። ይሄ መካከል ላይ ሲሆን ነው። መጨረሻ ላይ ሲሆን ደግሞ አርዲተ ልሳነ ግዕዝ በወርሃ ሰኔ ያቀርቡ አዎ ይትፈተኑ ፈተና ወለተዬ እንዴት ነሽ? ደህና እንኳን መጣሽ። ሰላም አመሰግናለሁ። እንኳን ደህና መጣሽልን። እንዴት ነሽ? ፈተና ይትፈተኑ ፈተና ዘጽአት፣ ፈተና ዘጽአት ማለት የመውጫ ፈተና ማለት ነው። ኤግዚት ኤግዛም ይባላል። አሁን አዲስ በትምህርት ሚኒስቴር እንትን ያለ ወይም አርዲ በላይ፣ አመሰግናለሁ። አርዲተ አርቢተ መካነ አይምሮ ይትፈተኑ። አሁን በበወርሃ ሰኔ ይትፈተኑ፣ ወይም እንትኑን አስቀድመን ፈተና ዘጽአት ይትፈተኑ፣ በበወርሃ ሰኔ ወይም በወርሃ ሰኔ ልንል እንችላለን ማለት ነው። ያ ማለት ምንድነው? አንቀጹንም መጨረሻ ላይ ያደረግነው ማለት ነው። ታብታብ መረሰ። አመሰግናለሁ በላይክ አመሰግናለሁ ወለትዬ፣ እግዚአብሔር ይመስገን። እንኳን በደህና ቆያችሁኝ እህት ዓለምዬ። እኛም እናመሰግናለን እንኳን በደህና ቆያችሁን። ሁላችሁንም በጣም አድርጌ አመሰግናለሁ። አዳዲስ ላይፍ እያደረጋችሁ ታብታብ አርጉ። እስኪ ታብታብ እስኪ አርጉ። ሁላችሁም እነ ብርሃን፣ እነ ወለተ ወለተ እህታችን፣ ህደ አለኝ አዩቲ ሁላችሁም እስኪ ታብታብ አርጉ። አዳዲስ ሰው እንዲመጣ ማለት ነው። ይህን ሰሞን የሚገርማችሁ ላይቭ ስላልገባው በጣም ወቻ ወርቅ አንሶብኛል እና ዛሬ ቢያንስ እስኪ አስተካከል እንደወጣ ባካችሁ ታብታብ አርጉልኝ። ወለተዬ አመሰግናለሁ። እግዚአብሔር አምላክ ይባርክሽ ታለም ትላንትና ኔትወርክ አስቸግሮ የወጣው ኔትወርክ አስወጣኝ ነበርኩ አንች ቤት ከብርሃን ቆይቸ ወደ አንቺ ነበር የመጣወትኝ። ኔትወርክ ሲያስወጣኝ በቃ ዝም ብዬ እንትን ማድረግ አልቻልኩም። ወጣው ታብታብ አመሰግናለሁ ሁላችሁንም አዳዲስ እንዲመጣ ያግዛል። ስለዚህ ነጋዲ ሀውር አው ነጋዲ ሲያጠሩ ቤት አጥረየ መልበስ አው ሰረገላ ካለ ማለት ነው። እምስ ያጠ መርካቶ አጥሬ ሰረገላ አው ሰረገላ አጥሬ እንደዚህ ችግር የለም እሺ ውዴ። ያ ማለት እንትን አደረግ ነው ማለት ነው መጨረሻ ላይ ሆነ። ነገር ግን እንዳልኳችሁ ብዙ ጊዜ የግእዝ የሰብጀክት ቨርብ አግሪመንት ወይም የባለ የግስ የባለቤት የተሳቢ አቀማመጥ ብዙ ጊዜ ከመጀመሪያው ነው የሚሆነው። ይሄን እንዳትረሱ። መጀመሪያ ላይ ነው የሚሆነው ማለት ነው። ባይለን መሰላል ዌልካም፣ ዌልካም፣ ዌልካም። ዌል ስቴይ ቴንክ ቬሪ ማች ፎር ኮሚንግ ሂር። ባይለን አመሰግናለሁ። ላይክ አርገ ግባ፣ እናመሰግናለን። ጉድ ኤክስፕላኔሽን። ቴንክ ቬሪ ማች ፎር ዩር ጂነርስ ኮመንት አመሰግናለሁ። ስለዚህ አዳዲሶች ላይክ እያደረጋችሁ ግቡልኝ። ስለመጣችሁ አመሰግናለሁ። እግዚአብሔር ያክብርልኝ። በላይ ካዎ አመሰግናለሁ። ቤተሰቡ ነው። ባዮለርን ጋር ቤተሰቡ ነው። ወለተ እነ ወለተ እነ ብርሃን ቤተሰብ መሆን ትችላላችሁ። ተዛመዱት። አዲስ ጀማሪ ነው። ኮንቴንቱ ባዮሎጂ ላይ ባዮሎጂ ትምህርት ላይ ፎከስ ያደረገ ነው። ስለዚህ እንትን ብታደርጉት ትጠቀሙበታላችሁ። መረዳዳት ይቻላል። አግዙት፣ ገና ጀማሪ ነው እውነቱን ለመናገር ነገር ግን ጥሩ እንትን ላይ የያዘ ነገር ነው። ኮንቴንቱ ጥሩ ነው። ወንድማችንን አግዙት፣ ቤተሰብ አድርጉት። እሱም ይመልሳል። አዳዲሶች ሰዎች ታብታብ አርጉ፣ እስኪ ባዮ ባዮ ለርን እስኪ ፕሊዝ። ታብታቢት ጓልዬ ሰላም፣ እንዴት ነሽ እህቴ? እንዴት ነሽ? ኳንደና መጣሽልን። በጣም አድርጊ፣ አመሰግናለሁ። ጓልዬ ሰላም፣ ሁላችሁንም በሳይለንት እሺ፣ ታለም እሺ። አዳዲሶች ላይክ እያደረጋችሁ ጓልዬ ላይክ ብለሽ አርገሽ ግቢ፣ ላይክ አርገሽ ግቢ። ስለዚህ የሰብጀክት ቨርብ አግሪመንት ወይም የባለቤት ይህን ይመስላል የግእዝ ማለት ነው። ታብታብ አመሰግናለሁ። አዳዲሶች ታብታብ። እግዚአብሔር ያክብርልኝ። አመሰግናለሁ። ውዶች ያዳደሶች ላይክ እያረጋችሁ ሰብስክራይብ እያረጋችሁ ግቡ። አመሰግናለሁ። ውዶች አዳድስ ምግቡ ያዳደስ ምግቡ ታብታብ አድርጉ። ማጎ ታብታብ አድርጉ። አዳዲስ ሰው እንዲመጣ ታብታብ አድርጉ። አዳዲስ ሰው እንዲገባ ታብታብ አድርጉ። አሁዶች እያመሰግናለሁ አዳዲሶች ላይ እያረጋችሁ ግቡ። ቤተሰብ ባይዋለርን አካዳሚን ቤተሰብ አድርጉት። እነብርሃን ነጓል እህቶቻችን ይመልስላችኋል። አዲስ ጀማሪ ነው እንዳልኳቸው ባዮሎጂ ላይ ፎከስ ያደረገ ነው እንትኑ ኮንተንቱ። ስለዚህ ቤተሰብ አድርጉትኝ ስለዚህ ወደ እንትኑ ስመጣ ወደ ትምህርታችን፣ ወለት አመሰግናለሁ። ሸር እስኪ ሸር አርጊ ወለት። አንቺ እኮ ብዙ እንትን አለ። ሸህት አለም ሸር አድርጊልኝማ፣ ሸር አርጊልኝ፣ ታብታብ አድርጉልኝ፣ አዳዲስ እንዲገባ ማለት ነው። ስለዚህ የግእዝ የሰብጀክት ቨርብ አግሪመንት ግስ ሲደመር ባለቤት ሲደመር ተሳቢ አንድ ያሄ በጣም የተለመደው ነው የተለመደው የሌሎችም አድርጌዋለሁኝ። አመሰግናለሁ ታለው በጣም አድርጌ አመሰግናለሁ። ሌላው ሰብጀክት ግሬት ተገኝ አመሰግናለሁ። ተገኝ መኩሪያ በላይ ኪግቡ ተገኝም ጋር እሳቸውም እንደዚህ በተለይ ብዙ ዓመት ያስተማሩ መምህር ናቸው። ከልምድ በተለይ ሕይወትን እንዴት አድርጎ ነው ሰክሰስ የምንሆነው፣ ማህበረሰባዊ ሂስን፣ ማህበረሰባዊ ግንባታን የሚመለከት ይሹ ኮንተንት ይዞ የቀረቡ ናቸው። ስለዚህ እሳቸውንም እንደዚሁ ቤተሰብ አድርጉልኝ። አመሰግናለሁ። ጉር ላይ አመሰግናለሁ። ሌላው በመካከል ነው። ያ ማለት ባለቤት ሲደመር ማነው? ባለቤት ው ባለቤት ሲደመር ግስ ሲደመ ብርሃንዬ፣ አመሰግናለሁ? ትንሽ ብትቆይ ደስ ይለኝ ነበር። ትንሽ ታብታብ ብታደርጉ። እሺ፣ ባለቤት ሲደመር ግስ ሲደመር ተሳቢ ሊሆን ይችላል ወይም ባለቤት ሲደመር ተሳቢ ሲደመር ማሰሪያ አንቀጽ ወይም ግስ ማለት ነው። መጨረሻ ላይ ይሄ ነው። ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ኦር ቨርብ ፕላስ ሰብጀክት ፕላስ ኦብጀክት ኦር ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ሰትሚስ አዘ ኢንድ ኦፍ ዲ ሰንተንስ በሚድል ኦፍ ሰንተንስ ኤንድ አት ቢግኒንግ ኦፍ ሰንተንስ። ስለዚህ ከነዚህ እንደዛ አድርጎ ግእዝ ብዙ ጊዜ ግን አዘ ቢግኒንግ ኦፍ ዘ ሴንተንስ ነው። ወለትዬ! እንዴ፣ እንዴ፣ እንዴ! አንቺን አልቀለምኩም። ሞት ይርሳይ፣ ሞት ይርሳይ።